ባይነ ቁራኛ ተከታተልኩት። አካሄዱ መጥረቢያዬን የሰረቀ ሰው አካሄድ ነበር። ንግግሩም መጥረቢያዬን የሰረቀ ሰው ንግግር ነበር። እንቅስቃሴዎቹ ሁሉ መጥረቢያዬን እንደሰረቀ የሚያሳብቁ አይነት ነበሩ። ሌሊቱን ሙሉ ቅስሜ ተሰብሮ አደርኩ። ስለ ተዘረፍኩት መጥረቢያዬ በምን መንገድ መጠየቅ አለብኝ እያልኩ ሳሰላስል እንቅልፍ ሳይወስደኝ ነጋ። ጠዋት ከእንቅልፌ ስነቃ ልጄ መጥረቢያውን በሳር ክምር ሸፍኑት አገኘሁት። ዛሬ ደግሞ ጎረቤቴን ትናንት ባየሁት ዐይኖቼ በትኩረት አየሁት። መጥረቢያዬን የሰረቀ ሰው ምልክት አጣሁበት። ገጽታው መጥረቢያ የሰረቀ አይመስልም። እንቅስቃሴውና ንግግሩ የስርቆት ልምድ ያለው ሰው በጭራሽ አይመስልም። ሙሉ በሙሉ ንጹሕ ሰው ሆኖ ታየኝ። በመጨረሻም ሌባው እኔው ራሴ እንደነበርኩ አስተዋልኩ። የጎረቤቴን አማና በለቻለሁ። የጉርብትና ውሌን አፍርሻለሁ። ንጹሕ የሆነን ሰው በሌለበት በሰርቆት ለመክሰስ አንድ ሌሊት ሙሉ እንቅልፍ ሳይወስደኝ እያሰላሰልኩ ከዕድሜ ላይ የተወሰነውን ክፍል ሰርቄያለሁ። በራሳችን መጥፎ ጥርጣሬ ምክንያት እምነት ያጣንባቸው ስንትና ስንት ንጹሃን አሉ። እረ ለመሆኑ በመጥፎ ጥርጣሬ ምክንያት ስንትና ስንት ቤቶች ፈረሱ? የስንት ሕፃናት ቀሪ የህይወት ዘመን ተበላሸ? በአጉል ጥርጣሬ ምክንያት ስንትና ስንት ደጋግ ጓደኞችን ለአንዴና ለመጨረሻ ጊዜ አጣን? ከጥርጣሬ ከፊሉ ኀጢአት ነውና፣ እንዲሁ ለመጠራጠር ከመቸኮል ሰከን እንበል። ሰዎች የሚሰሯቸው ስህተቶች ይለያያሉ፤ ትንሽም አለ፣ ትልቅም አለ። ስህተቱ ምንም ይሁን ምን ማረም ይቻላል። ምንም እንኳ የአንድን ስህተት መዘዝ ሙሉ በሙሉ ለማረም ባይቻልም፣ ብዙውን ማስተካከል ይቻላል። የራሳቸውን የማረም ብቃት የሚጠራጠሩ ብዙ ሰዎች ስህተታቸውን ማረም ሲያቅታቸው ይስተዋላል። አንዳንዴ የሰዎች ስህተት የምናይበት መንገድ ራሱ ስህተት ሲሆን ይስተዋላል። ለምሳሌ ልጄ ከተሳሳተ አወግዘዋለሁ፣ አዋርደዋለሁ። ስህተቱን በጣም ከማግዘፌ የተነሳ መውጫ ከሌለው ጉድጓድ ውስጥ እንደገባ አድርጎ ማሰብ ይጀምራል። ከማንኛውም አይነት የመታረም እድል ላይ ተስፋ ስለሚቆርጥ በስህተት ላይ ይቆያል። ሚስቴ ወይም ጓደኞቼ ስህተት ላይ ሊወድቁ ይችላሉ። እርግጥም መሳሳታቸውን እንዲያውቁና ከዚያ መውጫ መንገድ መኖሩን እንዲረዱ ካደረግኳቸው እርምት ቀላል ይሆናል። ውሸት ላይ ከማዘውተር

አልተቆጡትም። ድርጊቱን አላንቋሸሹም። አስተሳሰቡን አላሳነሱም። ሰውየው የመጣው በጥሩ ንያ ነው፣ ጥሩ ነገር እንደሰራ አድርጎ ነው ያሰበው። ነቢዩ ዐለይሂ ሰላቱ ወሰላም ስህተትን ማረም ቀላል እንደሆነ እንዲገነዘብ አደረጉት። እናም ወደ እነሱ ተመለስና እንዳስለቀስካቸው ሁሉ አስቃቸው አሉት። ያ ነበር የጉዳዩ መጨረሻ። ነቢዩ ዐለይሂ ሰላቱ ወሰላም ሰዎች ስህተት እየሰሩ እንኳ ቢሆን ቀላል ያደርጉላቸውና ጥሩ ነገሮችን እንዲሰሩ ያበረታቷቸው ነበር። ስህተት ላይ የወደቀን ሰው ሕክምና እንደሚፈልግ ህመምተኛ ነው ማየት ያለብን። ጉዳዩን ማጋነን እሱን ማውገዝና ለሱ መጥፎ መሆን የለብንም። ምክንያቱም እሱ መጥፎ ነገር በመስራቱ እንደ ተደሰትክ አድርጎ ማሰብ የሚጀምርበት ደረጃ ላይ ሊደርስ ይችላል። ጥሩ ዶክተር ማለት ህመምተኞቹ ለራሳቸው ከሚጨነቁት ይበልጥ የሚጨነቅላቸው ነው። ነቢዩ ዐለይሂ ሰላቱ ወሰላም የኔና የእናንተ ምሳሌ የተቀጣጠለ እሳት አለ። ፌንጣዎችና። ቢራቢሮች እየሮጡ ይገቡበታል። ይሄኛው ሊከለክላቸው ይታገላል። እኔ ወደ እሳቱ እንዳትገቡ ወደ ኋላ እጎትታችኋለሁ እናንተ ግን ከእጆቼ ታመልጡኛላችሁ ብለዋል አለይሂ ሰላቱ ወሰላም። አንዳንዴ አንድን ስህተት የምናርብበት ዘዴ ከስህተቱ የበለጠ ትልቅ ስህተት ይሆናል። በሁሉም የኃጢያት አይነት ትነክሬአለሁ ለእነዚህ ኀጢአቶቼም አላህ ይምረኝ አይምረኝ የማውቀው ነገር የለም የሚል አመለካከት ላላቸው ሙስሊሞች ምላሼ የሚከተለው ይሆናል። ይህ የእናንተ ብቻ ጭንቀት አይደለም። ተውበት ለማድረግ የሚያስቡ አብዛኞቹ ሰዎች ይህን ጭንቀት የሚጋሩ ናቸው። ከዚህ በፊት ይህን ጥያቄ ያቀረበልኝን አንድ ወጣት ታሪክ ልንገራችሁ። ይህ ወጣት ኀጢአት መሥራት የጀመረው ገና ከልጅነቱ ነበር። ዐሥራ ሰባት ዓመት ሊሞላው ከልዩ ልዩ ሰዎች ጋር ከትላልቅ እስከ ትናንሽ ኀጢአቶች በመፈጸም የሕይወት ዳራውን ያበላሸ ነበር። ይህ ወጣት በመጨረሻ ተውበት ለማድረግ በመወሰኑ እነዚህን ድርጊቶች ቢያቆምም አላህ ላይምረኝ ይችላል የሚል ስጋት ላይ ወደቀ። ወጣቱ ያለበትን ሁኔታ ሲናገር ተውበት አድርጌ ወደ አላህ እንደ ተመለስኩኝ በሳምንት ውስጥ የተወሰኑ ሌሊቶችን ተሐጁድ እሰግዳለሁ። ሰኞና ሐሙስ አዘውትሬ እጾማለሁ። ከፈጅር ሶላት በኋላ በየቀኑ ቁርአን እቀራለሁ ይህን እያደረግኩኝም ያደረግኩት ተውበት ተቀባይነት ያለው ስለመሆኑ መሆኑ የማውቀው ነገር የለም ብሎኛል። ለእኛ ለሙስሊሞች ለዚህ ጥያቄም ሆነ ለሌሎች ፈትዋ ለመስጠት መፍትሄዎችን ለማፈላለግ ፊታችንን የምናዞረው ወደ ቁርአንና ሱናኖና በቅድሚያ ቁርአን በዚህ ጉዳይ ላይ እንዲህ ማለቱን እንረዳለን። አዑዙ ቢላሂ ሚሽ

እላቸው በነፍሶቻችሁ ላይ ድንበር ያለፋችሁ ራሳችሁን የበደላችሁ ባሮቼ ሆይ፣ ከአላህ እዝነት ተስፋ አትቁረጡ። አላህ በርግጥም ኀጢአቶችን ሁሉ ይምራል። እነሆ እርሱ መሃሪው አዛኙ ነውና ቅጣቱ ወደ እናንተ ከመምጣቱና ከቅጣት የሚያድናችሁ ረዳት የማታገኙ ከመሆናችሁ በፊት ወደ ጌታችሁ በንስሐ ተመለሱ ለእርሱ እጅ ስጡን። ሱረቱ ዙምር አንቀጽ 53-54። ከላይ ለተጠቀሰው ዐይነት ግርታ ይህ የቁርአን አንቀጥ ግልፅና ተጨማሪ ማብራሪያ የማያስፈልገው መፍትሄ ሰጥቷል። በሌላ በኩል በተፈጸሙ ኀጢአቶች ብዛት የተነሣ አላህ ላይምረኝ ይችላል የሚለው ስጋት በሰዎች አእምሮ ውስጥ በሚከተሉት ምክንያቶች ሊፈጠሩ እንደሚችሉ እንረዳለን። አንደኛ፣ የአላህ ምሕረት ምን ያህል ሰፊ እንደሆነ ባለመረዳት። ሁለተኛ፣ አላህ ሁሉንም አይነት ኀጢአት ሊምር እንደሚችል ባለማወቅ። ሶስተኛ፣ ተስፋ ከመቁረጥ። አራተኛ፣ ተውበት ማድረግ ኃጢአቶችን ሁሉ

ሱረትል አዕራፍ አንቀጽ 156 የአላህ ስብሓነሁ ወተዓላ ምሕረት ምን ያህል ሁለ ገብና ሰፊ መሆኑን የሚያረጋግጥልን በሐዲሰ ቁድሲም አላህ እንዲህ ይላል። ኃጢአቶችን ሁሉ ምሕረት የማድረግ ኃይል እንዳለኝ ለተቀበለ ሰው ኃጢአቶቹን ሁሉ ስምረው ቅር አይለኝም። ይህን የማደርገው ግን ባርያዬ በኔ ላይ

ኀጢአቶችህ እስከ ሰማይ ዳመናዎች ወደ ላይ የተከመሩ ቢሆኑ ምሕረቴን እስከ ጠየቅ ድረስ እምርልሃለሁ፣ ለዚህም ምንም ቅሬታ አይሰማኝም። የአደም ልጅ ሆይ መሬትን የሚያክል ኀጢአት ተሸክመህ ወደ እኔ ብትመጣና እኔም ብቻ ስታመልክ የነበርክ ከሆነ እኔም መሬትን የሚያክል ምሕረት ይዤ እቀርብሃለሁ።

አልኹደሪ የሚከተለውን የነቢዩ ዓለይህ ሰላት ወሰላም ሐዲፍ አስተላልፏል። ከእናንተ በፊት ከተነሱት ሕዝቦች ወገን የሆነና ዘጠና ዘጠኝ ሰዎችን የገደለ አንድ ሰው ነበር። ይህ ሰው ለዚሁ ወንጀሉ ተውበት ለማድረግ ፈልጎ ፈጣሪው የሚምረው እንደሆነ ለማወቅ በአገሩ ታላቅ ሊቅ ማን እንደሆነ ሲጠይቅ ይህን ሊነግረው የሚችል ሊቅ አንድ ባህታዊ መሆኑ ተነግሮት ወደዚያው ያመራል። ለባህታዊውም ዘጠና ዘጠኝ ሰው መግደሉን ነግሮት አምላክ ሊምረኝ ይችላል ወይ ብሎ ሲጠይቀው አምላክ እንደማይምረው ባህታዊው ስለነገረው ባህታዊውንም እዚያው በመግደል የገደላቸውን ሰዎች ቁጥር አንድ መቶ አደረሰ። አሁንም በአገሩ ሌላ ሊቅ እንዳለ ጠይቆ ወደ አንድ ዓሊም ወሰዱት። ዓሊሙም መቶ ሰው መግደሉን ነግሯቸው አምላክ ይምረው እንደሆነ ጠየቃቸው። ዓሊሙ አዎ፣ አላህ ይምርሃል። በአንተና በተውበትህ መካከል ጣልቃ ሊገባ የሚችል ነገር የለም። አሁን እንዲህ ወደምትባል ነዋሪዎቿ፣ አላህን በብዛት ወደሚገዙባት ከተማ ሂድና ከነርሱ ጋር ዒባዳ አድርግ፣ አላህን ተገዛ። የነበርክባት ከተማ መጥፎ ስፍራ ስለሆነች በፍጹም ወደ እሷ አትመለስ የሚል ምክር ሰጡት። ሰውየው ዓሊሙን ተሰናብቶ ወደ ተባለችው ከተማ በመሄድ ላይ እያለ ግማሽ ርቀት እንደተጓዘ ቀኑ ስለደረሰ የሞት መልአክ መጣበት። በዚሁ ቅጽበትም የራህመት መላይካና የቅጣት መላይካ ነፍሱ ለኔ የተገባች ናት በሚል ክርክር ገጠሙ። የራህመት መላይካ ይህ ሰው ተውበት አድርጓል ወደ አላህ በመመለስ ላይ ነበር፣ የሚል መከራከሪያ ሲያቀርብ የቅጣት መላይካ ደግሞ እሱ ያከናወነው ምንም በጎ ተግባር የለውም፣ በማለት ነፍሱ እንደምትገባው መከራከር ጀመረ። ሁለቱ መላይካዎች በዚህ ሁኔታ ላይ እያሉም ሌላ የሰው አምሳል የተላበሰ መላይካ ወደ እነርሱ ሲመጣ በማየታቸው በጉዳዩ ላይ እንዲፈርድላቸው ጠየቁት። እሱም በሁለቱ ከተሞች ሰውየው የመጣበትና የሄደበት በነበረው ከተማ መካከል ያለውን ርቀት ለኩት። ይበልጥ የቀረባት አገር ለሱ የተገባች ናት የሚል አስታራቂ ሐሳብ በማቅረብ የነገራቸውን አደረጉ። ርቀቱ ሲለካ እየሄደበት ወዳለችው ከተማ ቀርቦ ስለነበር ነፍሱን በምሕረት መላይካ እንዲወሰድ ተደረገ።

ወደ መልካሚቷ ከተማ ይበልጥ ቀርቦ ስላገኙት በዚህ መልኩ የአላህን ምሕረት ለመቀዳጀት በቅቷል፣ የሚል ተጠቅሷል። በአንድ ሰው ሥራና በተውበቱ መካከል ከአላህ በቀር ማንም ጣልቃ ሊገባ እንደማይችል ከዚህ ሐዲፍ ለመረዳት እንችላለን። ተውበት ፈላጊዎችም ኀጢአቶቻቸው ከዚህ ሰው ኀጢአቶች ያልገዘፉ መሆናቸውን ይህን ሰው የማረ

ይህ አንቀጽ በእርግጠኝነት የአላህን ስብሓነሁ ወተዓላ የላቀ ሐዘኔታ ፍንትው አድርጎ የሚያመለክት ሆኖ ታገኘዋለህ። ዑለሞች ኀጢአታቸውን በመልካም ሥራዎች ይቀይርላቸዋል የሚለውን ቅያሬው ሁለት ዐይነት መሆኑን ያብራራሉ። የመጀመሪያው መጥፎ ባሕርያትን ወደ ጥሩ መቀየር፣ ለምሳሌ ሽርክን በተውሒድ ዝሙትን በጭምትነት ሐሰትን በሐቅ ማታለልን በታማኝነት መቀየር ሲሆን ሌላኛው አንድ ሰው የፈጸማቸውን ሐራም ተግባራት በቅያማ ቀን ወደ ጥሩ ተግባራት መቀየር ይሆናል። በዚህም ለእነርሱ አላህ ኀጢአታቸውን በመልካም ስራዎች ይቀይርላቸዋል በሚለው አባባል ውስጥ አንድ መጥፎ ድርጊት እኩል በሚመዝን ሌላ ጥሩ ድርጊት ይተካል የሚል ስላልተጠቀሰ መጥፎው በጥሩ ሲቀየር በብዛትም ሆነ በክብደት ያነሰም የበለጠም ሊሆን እንደሚችል ይጠቁማል የሚል ነው። ይህ እንግዲህ ተውበት በሚያደርገው ሰው የጽናት መጠን ላይ የሚመረኮዝ ይሆናል። አላህ ስብሓነ ወተዓላ ለተውበት አድራጊው ያለውን ውዴታ የገለጸ በዚህ መልኩ ነው። የአላህ መለኮታዊ ረሕመትና እዝነት

ኃጢያቶች፣ አንዳቸውንም ያልዘለለ ሰው ቢገጥሞት ምን ይላሉ? የዚህ አይነት ሰው ተውበት ማድረግ ይችላልን? አላቸው። ነቢዩ አለይሂ ሰላቱ ወሰላም እስልምናን ተቀብልሃል ሲሉት ከአንድ አላህ በቀር ሌላ አምላክ እንደሌለና እርሶ የአላህ መልእክተኛ መሆኑን እመሰክራለሁ አላቸው። ነቢዩም አለይሂ ሰላቱ ወሰላም ሂድ፣ በጎ ተግባራትን አከናውን ከመጥፎ ተግባራትም ራቅ፣ አላህ ወደ በጎ ተግባራት ይቀይርልሃል አሉት። ሰውየው መልሶ የማጭበርበር ድርጊቶችንና ግብረ ገብነት የጎደላቸው ድርጊቶችን በተመለከተስ ሲላቸው ነቢዩ ዓለይሂ ሰላት ወሰላም አዎ እነርሱንም ጭምር አሉት። እሱም አላሁ አክበር አላሁ አክበር አላሁ አክበር እያወደሰ ከአካባቢው ሄደ። ተውበት ለማድረግ የሚፈልግ ሰው ሶላት በማልሰግድበት ሁኔታ ከእስልምና ያፈነገጠ ሕይወት በኖርኩበት ዘመን ያከናወንኳቸው ጥሩ ጥሩ ተግባራትስ ተውበት ካደረግኩ በኋላ ቀልጠው የሚቀሩ ናቸው ወይንስ ይታስቡልኛል የሚል ጥያቄ ሊያነሳ ይችላል። የሚከተለው ሐዲፍ ለዚህ ጥያቄ መልስ ይሰጣል የሚል እምነት አለኝ።

ስታከናውናቸው በነበሩት ጥሩ ጥሩ ተግባራት ምክንያት ነው ብለውታል። እንግዲህ ለኃጢአቶች ሁሉ ምህረት ከተደረገ፣ ጥፋቶች ወደ በጎ ተግባራት ከተለወጡ፣ በጃሂልያ ዘመን የተፈጸሙ ጥሩ ክንውኖች ከተውበት በኋላ ምንዳ ካስገኙ፣ አንድ ተውበት አድራጊ ከዚህ በላይ ምን ሊፈልግ ይችላል? አላህ ሱብሓነሁ ወተዓላ ወደ ቀጥተኛው መንገድ ይመልሰን።